በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠሩ ሲገለጽ ቆይቷል። የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደር ጠይቋል። በዚሁ ውዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲል ለመጀመሪያ ጊዜ ከሷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እንዳንዣበበ ይገኛል። ቢቢሲ የሁለቱ ወገኖች ክፍፍል ወደየት ሊያመራ ይችላል? የትግራይ ክልል ውጥረት ወዴት ያመራል? የፌዴራል መንግስትስ ምን ያደርጋል? ለምን ፖለቲካዊ መፍትሔ አልተገኘም? የፌዴራል መንግስት ሚና ምንድን ነው? የሚለውን በማንሳት በዝርዝር እናስደምጣለን። በሌላ መረጃ ደግሞ እስራኤል በመቶዎች የሚቆጠሩ ፍልስጤማውያንን በሰፋፊ ጥቃቶች ከገደለች በኋላ የጋዛ ተኩስ አቁም አበቃ። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው በእስራኤል ዛሬ ጠዋት አየር ደብዳባ ቢያንስ መቶ ፈለስቲማውያን ተገድሏል። የተኩስ አቁም ሲደናገፍ ጋዛ በእስራኤል ጥቃት በተጠናከረ የቦምብ ጥቃት ላይ ነች። እስራኤል ዛሬ ማክሰኞ ማለዳ በጋዛ ላይ ተከታታይ ሰፋ ያለ ጥቃት አድርጋ ፈለስቲማውያንን ገደላለች ና በቅርቡ የተደረሰውን የተኩስ አቁም ስምምነት አፍርሳለች። ይህንንም በዝርዝር እናስደምጣችኋለን። ሰላም፣ እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች! በዛሬው ዕለት የተሰሙ ወቅታዊ መረጃዎችን ወደ እናንተ ለማድረስ ተዘጋጅተን ቀርበናል። እንድትከታተሉ በአክብሮት ተገብዛችኋል። ሳብስክራይብ ና ላይክ በማድረግ መረጃዎችን መከታተል ሳት ልትጀምሩም በትህትና እንጠይቃችኋለን አሁን በዝርዝር የያዝናቸው መረጃዎችን እናስደምጣችሁ። በመጀመሪያ ወደ ያዝነው መረጃ እናልፋለን። በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠሩ ሲገለጽ ቆይቷል። የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስቴር አብይ አህመድ ማህተም ከነጠቀ አካል ጋራ እንዳይደራደር ጠይቀዋል። በዚህ ውዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋራ ግንኙነትና ትብብር እንዳለው ሲል ለመጀመሪያ ጊዜ ከሷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋራ ጦርነት ሊነሳ ይችላል የሚለው ስጋትም እንዳንዣበበ ይገኛል። ቢቢሲ የሁለቱ ወገኖች ክፍፍል ወደየት ሊያመራ ይችላል፣ የፌዴራል መንግስት በኩል ጣልቃ በመግባት የሚፈታ ችግር ነው ወይ በሚሉና ሌሎችም ተያዥ ጉዳዮች ዙሪያ የፖለቲካ ተንታኙን ዶክተር አደም ካሴ አስተያየትን ጠይቋል። የፌዴራል መንግስት ሚና ምንድን ነው ለሚለውም የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ባለፈው ሳምንት ፕሬዚደንት አቶ ጌታቸው ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው ነው የህወሓትን ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ብሏል ሚኒስትሩ። ይህንን እና ሌሎችም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር ዶክተር ደብረጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸውም አንዳንድ የህወሓት ወታደራዊና አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካ የሚኖሪያ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ መክሰሳቸው ይታወቃል። በዶክተር ደብረ ጽዮን የሚመራው ቡድን ግን እያቀረበበት ያለውን ይህን ክስ በተደጋጋሚ እያስተባባለ ይገኛል። በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ የባለፈው ሳምንት ለመጀመሪያ ጊዜ ነው። የውጭ ጉዳይ ሚኒስትሩ ጊዲዮን መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። አሁን ባለው ሁኔታ የፌደ ራል መንግስት ስለሚኖረው ሚና የተጠየቁት የፖለቲካ ተንታኙ ዶክተር አደም የፌዴራል መንግስቱ በትግራይ ያለውን የኃይል ሚዛን፣ የህዝብ ድጋፍና ድርጅታዊ አቅም አይቶ የህወሓት የሚለውን ሰው ቢተካ የተሻለ ይመስለኛል። አሁን ባለው ሁኔታ ህወሓት ተመልሶ አቶ ጌታቸውን ይቀበላል የሚል እምናት የለኝም ሲሉ አብራርቷል። አሁን ባለው ሁኔታ ወደ ድርድር ይገባሉ ብለው እንደማያምኑም አክለዋል። የፓርቲና የመንግስት መሪ የተለያየ የሚሆንበት አሰራር በሀገሪቱ ፖለቲካ ባህል ያልተለመደ መሆኑን እንደ አንድ ምክንያት የፖለቲካ ተንታኙ ይጠቅሳሉ የፓርቲና መንግስት መሪ የተለያየ የነበረው በትግራይ ብቻ ነው። ይሄንን በኢትዮጵያ አለመድ ነውም በሁለቱ መካከል የሚኖር የሀሳብ መለያየት፣ አለመስማማት፣ አለመዋደድ ወይም የግልሰብም ከፍተኛ ችግር ያመጣል ይላሉ። በህወሓት መሪና በመንግስት መሪ መካከል የልዩነት ካለ አሁንም ችግር መምጣቱ አይቀርም፣ ምክንያቱም እንደ ፖለቲካ ባህል ያለመድ ነው ነው ሲሉም አክለዋል። ጊዜያዊ አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲውና የመንግስት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆን ተንታኙ ይናገራሉ። የፌዴራል መንግስቱ ህወሓት የሚለውን ሰው ተቀብሎ ቢሾም ይሻላል የሚሉት ዶክተር አዳም ምርጫ መካሄድ ጨምሮ ታታኪዎችን ትጥቅ ማስፈታት የፌዴራል መንግስት ላይ ትግራይ ያላትን ውክልና እና ከአማራ ክልል ጋር ያለውን የድንበር ግጭት ወይም የግዛት ይጋባኛል በተመለከተም ስምምናት ላይ መድረሱ የሚቻልበት መንገድ ቢፈተር ሲሉ ይመክራሉ። ሁሎም ግን ጠቅላይ ሚኒስትሩ በህዋት ተገዶ ወይንም እጁን ተጣምዞ መባል ስለማይፈልግ ከላይ የዘረዘሯቸው ምክር ሀሳቦች እውን የመሆን እድላቸው ጠባብ እንደሆነ ያስረዳሉ። ይህንን ማድረግ እንደፋኖ እና የኦሮሞ ነጻነት ሰራዊት ላሉ ሌሎች ተቀናቃኞች ጥሩ መልከት የማያስተላለፍና የመሸነፍ ስሜት የሚፈጥር ስለሆነ እንደማይሰካም ግምታቸውን ያስቀምታሉ። ህወሓትና የጊዜያዊ አስተዳደሩም ሊቀበሉት እንደማይችሉ ዶክተር አዳም አያይዘውም ያነሳሉ። በሁለቱም ወገኖች መካከል ያለው መወቃቀስ እንዳለ ሆኖ የፌዴራል መንግስቱም በጀት እየላከ መሰረታዊ እንቅስቃሴ ባለበት ሊቀጥል የሚችልበት ድል እንዳለም ይነገራሉ። ህወሓት በቆየ ቁጥር የኃይል እርምጃ ወደ መውሰድ ነው የሚጠጋው። አሁን ጫና ውስጥ ናቸው። ህዝቡም ፍርሃት ውስጥ ነው። ፍርሃቱን ለመቀዝቀዝና የራሳቸውን እውቅና ለመጠናከር በተለይ ከአማራ ክልል ጋራ ያሉ ቦታዎችን ማለትም ጦርነትን ተከትሎ በአማራ ክልል ስር እንዲጠቃለሉ የተደረጉ በጉልበት ለመያዝ ሊሞክሩ ይችላሉ። ይሄ ደግሞ የባሰ የአብይን መንግስት የሚፈታተን ነው የሚሆነው። ሌላው ሊፈጠር ይችላል ብሎ የፖለቲካ ተንታኙ የሚያስቀምጡት ሁኔታ በፌዴራል መንግስት በኩል የሚወሰድ እርምጃ ቢኖር ነው። የፌዴራል መንግስቱ በጀት ላለመላክ ወይም እቃ እንዳይገባ ለማገድ ቢወስን የህወሓት ኃይል እንደ ወልቃይት ወይም ምዕራብ ትግራይ ያሉ ቦታዎችን በተወሰነ ደረጃ የመያዝ ድሉ ሰፊ ይመስለኛል ይላሉ። በትግራይ ክልል አስተዳደር ስር የቆየው ምዕራብ ትግራይ በ2013 ዓ የጀመረውን ደም አፍሳሽ ጦርነት ተከትሎ በአማራ ክልል እንዲጠቃለል ልል ተደርጎ ወልቃይት ተገዴ በሚል የክልሉ አንድ አካል ሆኖ ይገኛል። በናይሮቢ የትግበራ ሰነድ መሰረት የትግራይ ኃይሎች የከባድ መሳሪያ ማውረድ የሚካሄደው የውጭና የፌዴራሉ መከላከያ ሰራዊት ያልሆኑ የክልል ኃይላት ከትግራይ በተመሳሳይ ወቅት ሲወጡ እንደሆነም ተጠቅሷል። ሆኖም በክልሉ ያሉት የኤርትራና የአማራ ኃይሎች ከትግራይ ክልል አለመውጣታቸውን እንዲሁም በክልሉ በሚፈጸሙ ጥሰቶችም ስማቸው ሲጠቀስ ይሰማል። ጦርነቱን ተከትሎ በአማራ ክልል ስር ተጠቃልለው የተቋቋሙ አስተዳደራዊ መዋቅሮች እንደሚፈርሱና ተፈናቃዮችም ወደ ቀያቸው እንደሚመለሱ ከዚህ ቀደም ቢናገርም በተለይም ከምዕራብ ትግራይ ተፈናቅለው በተለያዩ ትግራይ አካባቢዎች ተጠልሎ የሚገኙ ተፈናቃዮች በከፋ ችግር ውስጥ መሆናቸውን በተደጋጋሚ ባደረጓቸው ሰልፎች አሳምተዋል። ችግሩ ሳይፈታ በቆየ ቁጥር በሁሉም ወገኖች በኩል ምን ሊፈጠር ይችላል የሚለው ፍርሃት ነገሮቹ ሊያባብስ እንደሚችል ጠቅሰው በቶሎ ካልተፈታ አደገኛ ይሆናል ሲሉ ያስጠነቅቃሉ። ሌላው አማራጭ የፌዴራል መንግስት የጉልባት አማራጭ የሚካተልበት ነው። ይሄ ከሆነ የኤርትራ መንግስት በትግራይ ላይ ብቻ የመጣ ሳይሆን ህወሀት ከተሸነፈ ወደ እነሱም እንደሚመጣ በመፍራት ጦርነቱን በቀጥታን በተዘዋዋሪም መቀላቀሉ አይቀሬ ነው ሲሉ የፖለቲካ ተንታኞች ግመታቸውን ያስቀምጣሉ። የፌዴራል መንግስት ጣልቃ ሳይገባም ነገሮቹ እየተንከባለሉ ቆይተው በህወሀትና በኤርትራ መንግስት ወደ ጦርነት ሊገባ የሚቻልበት እድል ሊኖር እንደሚችልም አያይዘው ያነሳሉ። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝደንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክረታሪያት ኃላፊ የሆኑት ሌተና ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ባለፈው ሳምንት ማስጠንቀቃቸው ይታወሳል። ጦርነት የሚነሳ ከሆነ ከሀገር ውስጥና ከውጭም የተለያዩ ኃይሎችን የሚያሳትፍ እንዲሁም ዳፋው ለቀተናው የሚታረፍ እንደሚሆን የፖለቲካ ተንታኞች ሲናገሩ ቆይቷል። በአሰለፍነው ሳምንት በአዲጎዶም ከተማና በመቀላ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸው ተዘግቧል። አቶ ጌታቸውም የመንግስት መዋቅር አፍርሷል በሚል አራት የሰራዊት አዛዦችን ማገዳቸው አይዘነጋም። የትግራይ ክልል ጊዜያዊ ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቀ በመግባትን ጨምሮ የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቀ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው መናገሩም ይታወቃል። አቶ ጌታቸው ባለፈው ሳምንት በአዲስ አበባ በሰጡት መግለጫ ግን የሚመሩት ጊዜያዊ አስተዳደር የፌዴራል መንግስቱ በትግራይ ክልል ጣልቀ እንዲገባ በይፋ አለመጠየቃቸውን ተናግሯል። በካቢኔት ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልግም ብሏል። የትግራይ ሰላም እና ደህንነት ቢሮ በበኩሉ በራሳችን አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛው ወገን መጋበዝ አሳፋሪ ነው፣ በማለት በፌስቡክ ገጹ አስፍረዋል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲጎላ ያደርጋል ያለው መግለጫው ህዝቡም ደስተኛ እንደማይሆን መግለጫው ላይ አክሏል። ለምን ፖለቲካዊ መፍትሔ አልተገኘም? የሚለውን ጥያቄ ተነስቷል። አቶ ጌታቸውም ባለፈው ሳምንት በአዲስ አበባ በሰጡት መግለጫ በክልሉ መፈንቅለ መንግስት እየተፈጸመ መሆኑን ተናግረው ይህን ድርጊት የሚከናወኑ አካላት የእርስም አስተዳደርነትን ስልጠንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቀህም ያደረግከውን ጉባኤ አልቀበልም ብሎት፣ ግን ምርጫ ቦርድ ያልከኝን አልቀበልም ም ስለዚህ ምርቻ አድርግ ያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞችን ከንቲባዎችን ማህተም እየለቀመ የሚውል ሀይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉ ተደምጧል። በሁለቱ ወገኖች መካከል ያለው መካረር ወደ አመት ገደማ እየተንከባለለ ሲመጣ ከፌዴራል መንግስት በኩል ምንም አለመባሉን በተመለከተ የፖለቲካ ተንታኞች ጥያቄ ያነሳሉ። ዶክተር አደም እንደሚሉት በጉዳዩ ጣልቃ ባለመግባት ህወሓትን ማሳጣት ይፈልጋል። ድርድር ቢደረግ እንኳን ክብሩና ውስጣዊ ጥንካሬው ከሌላ ድርጅት ጋራ ነው የሚሆነው። ይህን ቢያንስ ቢያንስ የፌድሪ መንግስት ይጠላዋል ብዬ አላስብም ሲሉ ያስረዳሉ። መጀመሪያ ላይ ህወት የሚፈልገውን ሰው አልሾምም ያለበት ምክንያት ግልጽ ነበር በማለትም ያክላሉ። አብዛኞቹ ነገሮች ከህግ ውጭ የተከሰቱ መሆኑ ጉዳዩን በህግ ማዕቀፍ ውስጥ ለመመልከት አስቸጋሪ እንደሚያደርገው አያይዘው ያነሳሉ። ህግ መከበር አለበት፣ ስራቱ እስከሚገነባ ድረስ ግን ህጉ በተወሰነ ደረጃ ወደ ጎን መባል ሊኖርበት ይገባል የሚሉት ዶክተር አዳም የምርጫ ህጎቹ ማሻሻልን እንደማሳያ ይጠቅሳሉ። እንደማሳያ ይጠቅሳሉ ህዋት ጠቅላላ ጉባኤ ካሄድ የተሰጠው የስድስት ወር ጊዜ በመጠናቀቁ ለሶስት ወራት ከፖለቲካዊ እንቅስቃሴ መታገዱን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። ህወሓት በልዩ ሁኔታ ከተመዘገበ ጊዜ አንስቶ ባሉት ስድስት ወራት ውስጥ የቦርዱ ታዛቢዎች በተገኙበት ጠቅላላ ጉባኤ ማድረግ ማታደሪያ ደንቡን ማጽደቅና አመራሮችን መምረጥ ቢኖርበትም ይህንን ባለማክበሩ እግዱ እንደተጣለበት የካቲት ላይ ተገልጿል። አሁን ባለንበት ሁኔታ ስምምነት እያደረጉ ስምምነቱ ቀጣይነት እንዲኖረው ወደ ህግ መቀየር ነው። ካልሆነ ግን እንደ ምርጫ ቦርድ ያሉ አካላትንም ለወደፊት ቅቡልናቸውን የሚያሳጣ ይሆናል ሲሉ ዶክተር አደም ያስረዳሉ ሲል የቢቢሲ መረጃ ያመለክታል። ወደ ሌላ መረጃ ስናልፍ ደግሞ እስራኤል በመቶዎች የሚቆጠሩ ፍልስጤማውያንን በሰፋፊ ጥቃቶች ከገደለች በኋላ የጋዛ ተኩስ አቁም ስምምነት አበቃ። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው ቴር እንዳስታወቀው በእስራኤል ዛሬ በጠዋት የአየር ድብደባ ቢያንስ መቶ ፍልስጤማውያን ተገድሏል። የተኩስ አቁም ሲደናቀፍ ጋዛ በእስራኤል ጥቃት በተጠናከረ የቦምብ ጥቃት ላይ ነች። እስራኤል ማክሰኞ ማለዳ ዛሬ ማለት ነው በጋዛ ላይ ተከታታይ ሰፋ ያለ ጥቃት አድርጋ ፍልስጤማውያንን ገድላለች እና በቅርቡ የተደረሰው የተኩስ አቁም ስምምነት አፍርሳለች በጃንዋሪ 19 ዳካሞ የተኩስ አቁም ስምምነት ከጀመረ ወዲህ በጋዛ ውስጥ በጣም አስፈላጊ የሆነውን ወታደራዊ ዘመቻ በጋዛ ከተማ ዲር አል ባህላህ፣ ካን ዮኒስ ና ራፋሃ አካባቢዎች ላይ ያነጣጠረ መሆኑን የእስራኤል ጦር አስታወቀ። ከመቶ የሚበልጡ ፍልስጤማውያን መሞታቸውን የሕክምና ባለሙያዎች ና የአካባቢው እመኞች ዘግቷል። እነዚህም ሴቶችና ህጻናትን ጨምሮ በግዛቱ ላይ ባደረገው ከፍተኛ ጦርነት የሞቱ ናቸው። የኤጀንሲው ቃል አቀባይ ማህሙድ ባሳል ለኤፍኤፍፒ እንደተናገሩት በግዛቱ ላይ በደረሰው ጥቃት የአየር ላይ ቦምብ ና ይህት ከመቶ 50 በላይ ቆስሏል። የፍልስጤም ሲቪል የድንገተኛ አደጋ አገልግሎት እስራኤል በጋዛ ሳርት ላይ የተለያየ የአየር ድብደባ ፈጽመ መፈጸሙን አስታውቋል። የእስራኤል የጦር አውሮፕላኖች በአልዳራዥ ሰፈር የተፈናቀሉ ዜጎችን በአልታቢን ትምህርት ቤት ላይ ኢላማ ባደረጉበት ወቅት ቢያንስ አምስት ሰዎች ሲሞቱ ሌሎች ቆስለዋል። በደቡባዊ ጋዛ ሳርት ከካን ዮኒስ በስተምራብ በሚገኘው መዋሲ አካባቢ እስራኤል በድንኳን ውስጥ በተጠለሉ ፍልስጤማውያን ላይ ባደረሰው ጥቃት በደርዘን የሚቆጠሩ ሰዎች እንደገና ተገድለዋል፣ ቆስለዋል። እስራኤል ጦር በመግለጫው እንደ አስፈላጊነቱ በገዛ የሐማስ አዛዦችና መሰረተ ልማቶች ላይ የሚያደርሰውን ጥቃት ለመቀጠል መዘጋጀቱን እና ዘማቻው ከአየር ጥቃት ባለፈ የመሬት ወረራን እንደሚያጠቃልል ገልጿል። ሀማስ በሰጠው ምላሽ እስራኤል የተኩስ አቁም ስምምነት ለመሻር ወሰነች። ሀማስ በሰጠው ምላሽ መሰረት እስራኤል የተኩስ አቁም ስምምነትን ለመሻር ዛሬ ሰኞ ማለዳ ወሰናለች ብሏል። የፍልስጤን ቡድን ለሳምንታት እስራኤልን ለእርቅ ፍላጎት የላትም ሲሉ ሲከሱ ኑሯል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት እንደተናገሩ የነበሩት እስራኤል በጋዛ ላይ የቅርብ ጊዜ ጥቃቷን ከማድረጉ በፊት ከፕሬዝደንት ትራምፕ ጋር ማምከሮ ይታወሳል። ፕሬዝደንት ትራምፕ በግልጽ እንዳስቀመጡት ሀማስ፣ ሁቴዎችና ኢራን እስራኤልን ብቻ ሳይሆን አሜሪካን ለማሸበር የሚፈልጉ ሁሉ የሚከፍሉትን ዋጋ ያያሉ እናም ሁሉም ገሃናም ይገባሉ ስትል ለፎክስ ኒውስ ተናግራለች። ለፎክስ ኒውስ ተናግራለች። ሁቲዎች፣ ሄዝቦላ፣ ሀማስ፣ ኢራንና በኢራን የሚደገፉ የሽብር ፕሮክሲዎች ፕሬዚደንት ትራምፕ ህግ አክባሪ ለሆኑ ሰዎች ለአሜሪካና ለወዳጃችን ለእስራኤል ለመቆም እንደማይፈሩ ሲናገሩ በቁም ነገር ሊመለከቱት ይገባል ሲሉ ተደምጠዋል። ይህ የጥቃት ማዕበል በጋዛ ውስጥ ከነበረው አስቸጋሪ የሰብአዊ ሁኔታ በኋላ የመጣ ሲሆን ይህም በእስራኤል እገዳና አስፈላጊ በሆኑ እርዳታ አቅርቦቶች ላይ ገደቦችን ለማንሳት ፈቃደኛ ባለመሆኑ ተባብሷል። የጋዛ መንግስት ሚዲያ ቢሮ እንደዘገበው ከ61700 በላይ በሺዎች የሚቆጠሩ ፍልስጤማውያን በፍርስራሹ ውስጥ ጠፍቷል እንዲሁም እንደ ሞቱም ይገመታል። የስራ ማቆም አድማው በእስራኤልና በሐማስ መካከል የተኩስ አቁም ስምምነቱ እንዲራዘም ተስፋ አድርገው የነበረው ቀጥተኛ ያልሆነ ድርድር መበላሸቱን ተከትሎ ነው። በዓለም አቀፍ አሸማጊዎች አደራዳሪነት የመጀመሪያው የተኩስ አቁም ስምምነት ቀጥር 19 ጀምሮ ሲተገበር የቆየ ቢሆንም ለተጨማሪ ንግግሮች መክሸፉን ታውቋል። የዩናይትድ ስቴትስ በእስራኤል የታሰሩት በሐማስና በፍልስጤማውያን እስረኞች የተያዙትን እስረኞች ለማስፈታት የታለመው ተጨማሪ ምዕራፍ ለመካተት ትግሉ እንዲቀጥል ግፊት አድርገ ነበረ። ይሁን እንጂ በጋዛ ላይ ያለው እገዳ እንዲነሳ መጠየቁን ጨምሮ በስምምነቱ ዝርዝር ጉዳይ ላይ በእስራኤልና በሐማስ መካከል የተፈጠረው አለመግባባት ወደ ውዝግብ አስመራ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመከላከያ ሚኒስቴር ከመከላከያ ሚኒስትር እስራኤል ካትስ ጋራ በመሆን ለተኩስ አቁም ስምምነት ሐማስን ተጠያቂ አድርጓል። ታጣቂ ቡድኑ እስራኤል ታጋቾችን ለመልቀቅ ፍቃደኛ ባለመሆኑ እና የአሜሪካ ፕሬዚደንት መልክተኛ ስቲቭ ዊትኮፍ ያቀረቡትን ሀሳብ ውድቅ አድርጓል፣ ሲሉ ተደምጠዋል። ከኔታንያሁ ጽህፈት ቤት ባወጣው መግለጫ መሰረት የእስራኤል የታደሰ ወታደራዊ እርምጃ አለማው በፖለቲካ አመራሩ የሚወስኑትን የጦር አላማዎች ማሳካት ነው። እነዚህም በሕይወት ያሉ እና የሞቶትን ሁሉንም ታጋቾች መፋታትን ያካትታል። የሰብአዊ መብት ተሞጋች ድርጅቶች ለእስራኤል ለገዛ ሰብአዊ እርዳታ ባለመስጠት እስራኤልን የተኩስ አቁም ውሎችን ጥሳለች ሲሉ ወቅሰዋል። እንደ እንግሊዝ፣ ፈረንሳይ እና ጀርመን ያሉ ሀገራት እገዳው እና እየተካሄደ ባለው ወታደራዊ መባበስ ስጋት እንዳላቸው ገልጸዋል። ክቡራን የሾለ ሚዲያ ቤተሰቦች ለዛሬ የያዝናቸውን መረጃዎች እዚህ ጋር አበቃን። ስለምታዳምጡን እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሳብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱን እንጠይቃለን። ነገ በዚህ ሰዓት በሌላ መረጃ እስክምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ለአለማችን ህዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሁኑ።